ውድ ተመልካቾቻችን እንደምን አላችሁ? የሲራ ደርሳችን ላይ ነው ዛሬም የተገናኘ ነው። ለደርሳችን የተመረጠው ኪታብ ከዚህ በፊትም እንዳየ ነው ኹላሶቱ ኑረል የቂን የተሰኘው ኪታብ ነው። ዛሬ ክፍል አራት ላይ ነው የተገናኘ ነው። የዛሬውን አዲሱን ደርስ ከመጀመራችን በፊት ባለፈው ትምህርታችን ላይ ያነሳናቸውን አንዳንድ ሀሳቦች ማስታወስ እንድንችል የተወሰኑ ጥያቄዎችን በማንሳት ወደ ዛሬው ደርስ እናመራለን። ጥያቄ ቁጥር አንድ የረሱል ሰለላሁ ዓለይሂ ወሰለም እናት አሚና ሲሞቱ ረሱል ሰለላሁ ዓለይሂ ወሰለም የስንት ዓመት ልጅ ነበሩ? ጥያቄ ቁጥር ሁለት ረሱል ሰለላሁ ዓለይሂ ወሰለም እናታቸው አሚና ከሞተች በኋላ ረሱልን ሰለላሁ ዓለይሂ ወሰለም ያሳደገቻቸው ሴት ማን ትባላለች? ጥያቄ ቁጥር ሶስት ረሱልን ሰለላሁ ዐለይሂ ወሰለም ከእናታቸው በኋላ ያጠቡ ሁለት ሴቶች አሉ። እነዚህ ሁለት ሴቶች እነማን ናቸው? ስማቸው ማን ይባላል? እነዚህን ሀሳቦች ማስታወስ ከቻላችሁ ሙራጃ አድርጋችሁ ነው ወደ ዛሬው ደርስ የመጣችሁት ማለት ነው። ወደ ዛሬው ደርስ እናመራለን። ዛሬ የምናየው አምስተኛው ደርስ አደርሱል ኸሚስ የሚለውን ገጽ 13 ላይ ነው። ተርቢየቱሁ የረሱ ላ ሰለም አስተዳደግ እነፃ ምን ይመስላል? ወፋቱ ጀድሂ እንዲሁም ደግሞ የአያታቸው አሟሟትስ ምን ይመስላል የሚለውን እናያለን። ቃመ ቢተርቢየትሂ ባዕደ ወፋቲ ኡሚሂ ከእናታቸው ሞት በኋላ ረሱልን ስለ ላ ሰለም የማሳደጉን ኃላፊነት ወስዶ ሲያንፃቸው የነበረው

ስምንት ዓመት ላይ ሲደርስ የስምንት ዓመት ልጅ ሲሆኑ ማተጀድሁ እንዲህ አድርጎ የሚወዳቸው አያታቸውም አለፈ ሞተ። ልብ ብሎ አስታውሱ። አባታቸው እናታቸው ሆድ ውስጥ እያሉ ሳይወለዱ ነው የሞተው። እናታቸው የስድስት ዓመት ልጅ እያሉ እናታቸውን አጡ። የስምንት ዓመት ልጅ ሲሆኑ ደግሞ አያታቸውን አጡ። በጣም የሚያሳዝንና የልጅነት ጊዜያቸው በብቸኝነት ነው ያሳለፉት ማለት ነው። አብዛኛውን የልጅነት ጊዜያቸው ነው ባዕድ አንከፈለሁ ሰነቴ ለሁለት ዓመታት ያህል ተንከባክበው ኃላፊነቱን ወስደው እየደገፉ ካሳደጓቸው በኋላ ከሁለት ዓመት በኋላ አያታቸው ሞቱ። የስምንት ዓመት ልጅ እያሉ ረሱ ስ ሰለም ወባዕድ ወፋት ጀድሂ ከአያታቸው መሞቱ በኋላ ከፈለሁ ዓሙሁ አቡ ጣሊብ አጎታቸው አቡ ጣሊብ ያሳድጋቸው ጀመር። ረሱልን ስ ላ ሰለም ወካነ ፈቂራን በጣም ደሃ ነበር አቡ ጣሊብ። የዓልይ ብን አቢ ጣሊብ አባት ማለት ነው። የአራተኛው ከሊፋ ዓልይ ብን አቢ ጣሊብ አባት የሆነው አቡ ጣሊብ እስልምናን ሳይቀበል የእሳቸውን ዳዕዋ ወይም ደግሞ ለእሳቸው ሲከላከል የነበረ ሰው ነበር። አላህ አዘወጀል እንግዲህ ቅጣቱን አቅልሎለታል። እሳቸው ባደረገው መከላከል ምክንያት ያው እስልምናን ባለመቀበሉ የእሳት መሆኑ ረሱ ስለም ሰ በሆነ ሀዲሳቸው ላይ ነግረውናል። ነገር ግን ቅጣቱ ግን እንዲህ ቀልለት ተደርጓል። አቡ ጣሊብ ረሱልን ረሱል ሰለም ከአያታቸው ህልፈት በኋላ ያሳድጋቸው ጀመር። አቡ ጣሊብ ወካነ ፈቂረን እጅግ በጣም ደሃ ነበረ። ፈወሰ አላሁ ሪዝቀሁ ረሱል ሰለላሁ ዐለይሂ ወሰለም በአባልነት አቅፎ ማሳደግ የቤተሰቡ አባል ሲያደርጋቸው አላህ አዘወጀ ርዝቁን አሰፋለት። ቤታቸው ውስጥ ረድኤት እና በረካ ሰፈነ ማለት ነው። ወካነ ሰለላሁ ዐለይሂ ወሰለም ፊ ሙደቲ ከፋለቲ ዓሚሂ በአያታቸው እንክብካቤ ስር ሆነው በአያታቸው ታቅፈው ቆይታ በሚያደርጉበት ሁኔታና ሰዓት ላይ ረሱል ሰለም ነበሩ። ምን ያደርጉ ነበረ? ቃኢመን ቢማ ከሰሙሁ ላሁ አላህ እንግዲህ የሰጣቸውን ድርሻ በአግባቡና በሰብር በመቀበል ህይወትን ይመሩ ነበር። ወየሰረሁ ለሁ አላህ ባገራላቸው መሰረት በቀንዓ በትንሿ ተብቃቅተው አጎታቸውን በስራ እያገዙ በጽናት እንደልጅ ሳይሆን እንዳዋቂ። በአስተዋይነት ነው ከአቡጣሊብ ጋር የነበራቸውን ቆይታ ያሳለፉት። ይሄ እንግዲህ ከአቡ ጣሊብ ጋር የነበራቸውን ቆይታ በተመለከተ ያገኘነው ኢንፎርሜሽን ነው። ወደኋላ መለስ ብለን እስካሁን የተነሱ ሀሳቦችን ማስታወስ ይቻል ዘንድ የሚነሱ ጥያቄዎች አሉ። የመጀመሪያው ያው እየጻፋችሁ ነው ተብሎ ስለሚታሰብ ማለት ነው፣ ማስታወሻችሁን እያያችሁ መመለስ ትችላላችሁ። መንቃመ ቢተርቢየትህ ባዕደ ውፋቲኡም ብሄ የረሱል ላ ስለም እናት ከሞተች በኋላ ረሱልን ስ ላ ስለም በማነጽ ተርቢያ በማድረግ ሲያሳድጋቸው የነበረው ማን ነው? ሁለተኛው መታ ትውፍየ ጀድሁ አያታቸው መቼ ነው የሞተው? ወይም ደግሞ ረሱ ላ ስለም የስንት ዓመት ልጅ እያሉ ነው አያታቸውን ያጡት? ሶስተኛው ጥያቄ መን ከፈለሁ ባዕደ ወፋት ይጀድሂ ከአያታቸው ሞት በኋላ ረሱልን ስለላ ሰለም ሲንከባከብና ሲያሳድግ የነበረው ማን ነው? የመጨረሻው ጥያቄ ከይፈ ካነት ሓልሁ ሙደተ ከፋለት ዓምሂ ለሁ። አጎታቸው ጋር ሊኖሩ በነበረበት ሰዓት የነበሩበት ተጨባጭ የኢኮኖሚክ ተጨባጭ በተለይ ምን ይመስል ነበር? እነዚህን ጥያቄዎች መመለስ ከቻላችሁ ደርሳችንን በጥሞና ተከታትላችሁ ነበር ማለት ነው። አልኹላሳ የደርሱን ማጠቃለያ፣ እስካሁን ያየነውን ደርስ ማጠቃለያ አብረን እንመለከታለን። ለተነሱ ጥያቄዎችም ምላሽ ነው። የመጀመሪያው ረባሁ በዕደ ኡሚሂ ጀዱሁ ዓብዱልሙጠሊብ ከእናታቸው ሞት በኋላ ረሱልን ሰለላሁ ዓለይሂ ወሰለም በመንከባከብ ሲያሳድግ የነበረው አያታቸው የአባታቸው አባት ዓብዱልሙጠሊብ ነው። ወቱፍየ ጀዱሁ አያታቸው ዓብዱልሙጠሊብ የሞተው ወዕምሩ ሰማኒያ ሰነዋት ረሱል ለም የስምንት ዓመት ልጅ እያሉ ነው። ፈከፈለሁ ዓሙሁ አቡ ጣልብ ከአያታቸው ሞት በኋላ አጎታቸው የዓሊ ብን አቢ ጣሊብ አባት የሆነው አጎታቸው አቡ ጣሊብ ነው ሀላፊነቱን ወስዶ ያሳደጋቸው ማለት ነው። ወደ ሌላ አዲስ ርዕስ እንሸጋግራለን። ገጽ አስራ አራት ላይ ደርሱ ሳዲስ የሚለው ስድስተኛው ደርስ ራእዩሁ ልገነማ

ክፍያ ይፈጸምላቸው ነበረ። እዚህ ጋር የምንማረው ትልቁም ነገር አለ። ረሱል ሰለላ ሰለም ነቢይ ሆነው የአላህ መልክተኛ ሆነው ትልቅን ማዕረግ ተጎናጽፈው ወይም ደግሞ ለዛ የታጩ ሰው ሆነውም ፍየል የመጠበቅ ሂደትን አሳልፈዋል። ይህ ማለት ምንድን ነው? አንደኛ አላህ እያዘጋጃቸው ነው ነው የሚሉት ዑለሞች፣ የሚሰጡት ትንታኔ ፍየል በባህርያ አስቸጋሪ ነች፣ ፍየልን መጠበቅ ትዕግስትን ይጠይቃል፣ ሰብር ይጠይቃል፣ አድካሚ ነው፣ ውጣ ውረድ አለው እና ይህንኑ ከልጅነታቸው ጠንካራ ስብዕና እንዲኖራቸው ሰብር፣ ትዕግስት የሚባለውን ነገር መለማመድ እንዲችሉ አላህ እያበቃቸውና ኮትኩቶ እያሳደጋቸው እያነጻቸው ነው ይላሉ ዑለሞች። ለዚህ ነው ረሱል ላ ለም ትልቅ ሆነው ነቢይ ከተደረጉ በኋላ ይሄንን በጥሩ ስሜት ያነሱት ነበረ። ፍየል እጠብቅ ነበር እኮ እያሉ፣ እያንዳንዱ ነቢይም ፍየል ያልጠበቀ ነቢይ የለም ይሉ ነበር። እያንዳንዱ ነቢይ ፍየልን ጠብቆ እረኛ ሆኖ አሳልፈዋል ማለት ነው። ይሄ አንድ የምናገኘው ትልቅ ትምህርት ነው። ሌላኛው ረሱል ላ ስለም ፍየል በመጠበቃቸው የምናገኘው ትልቅ ቁም ነገር፣ ስራ በእስላም አይናቅም። አንድ ሰው ትልቅ ማዕረግ ስላለው እጅና እግሩን አጣምሮ ቤቱ ተቀምጦ ነገሮች እሱ ደጃፍ ላይ እንዲመጡለት ማሰብ የለበትም። ይሄ የዋህነትና ሚወገዝ ነው በኢስላም። ነቢያት ሳይቀሩ ለፍተው ጥረው ግረው ነው የማንንም እጅ ሳያዩ ራሳቸውን ችለው ይኖሩ የነበሩት። ይሄንንም ለእኛ አስተምረውናል። እዚህ ምድር ላይ እኛ ሙስሊሞች ስንኖር ስንንቀሳቀስ ክብራችንን ጠብቀን እንዲሁም ደግሞ ባገኘነው ገቢ ራሳችንን ችለን መምራት የምንችልበት ህይወት ነው መኖር ያለብንና ይሄ እንግዲህ ለዚህ ሲባል ነው ረሱላ ሰለም ፍየልን የጠበቁት ይሉናን ዑለሞች። እንግዲህ የተቀሩ ሀሳቦች አሉ። የእረፍት ጊዜያችን ስለደረሰ ከእረፍት በኋላ የምናያቸው ይሆናሉ። ሳትርቁ ጠብቁን። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ሰላም አለይኩም ወረሕመቱላሂ ወበረካቱ። ውድ ተመልካቾች ከአፍታ ቆይታ በኋላ በድጋሚ ወደ ደርሳችን ተመልሰናል። ከረፍት በፊት ረሱሉላህ ሰለላሁ ዐለይሂ ወሰለም በልጅነታቸው ዘመን ፍየል ሊጠብቁ እንደነበር አይተናል። የዚህም ምስጢር ምን እንደሆነ ዑለማዎች የሰጡትን አስተያየት በመጥቀስ ተነጋግረናል። በመቀጠል የምናየው ረሱል ሰለላሁ ዐለይሂ ወሰለም በልጅነታቸው ጊዜ ካጋጠሟቸው ታላላቅ ክስተቶች ውስጥ አንዱን ነው። እሱ ምንድነው? ወለማ በለገታ ሲያ ይላሉ ጸሐፊው እድሜያቸው ዘጠኝ ሲደርስ፣ ይሄ እንደ ጸሐፊው አባባል ነው እንጂ በርካታ የሲራ ጸሐፍት የሚጠቅሱት ግን እድሜያቸው 12 ዓመት ሲደርስ ነው። እድሜያቸው ዘጠኝ ወደ ደራሲው አቋም ወይም ደግሞ እንደ ብዙሀን የስራ ጸሐፊዎች ደግሞ አስራ ሁለት ዓመት ላይ ሲደርሱ ረሱ ላ ሰለም ሚን ዑምሪሂ ከእድሜያቸው ሳፈረ ኢለሻም ወደ ሻም ጉዞ አደረጉ። ወደ ሶሪያ መስመር ማለት ነው። ሳፈረ ኢለ ሻሚ ማ ዓሚሂ አቢ ጣልብ ከአጎታቸው አቡ ጣልብ ጋር በመሆን ቢቲጃራ ለንግድ በሚል የንግድ ቁስ በመያዝ ወደ ሻም ከአጎታቸው ጋር የመጀመሪያውን በህይወታቸው የመጀመሪያ የሚባለውን ከመካ ውጭ የተደረገውን የመጀመሪያውን ጉዞ አደረጉ። እዚህ ጉዞ ላይ ያጋጠማቸው ክስተት አለ። እሱ ነው እዚህ ትምህርት ላይ እንዲታወቅ የተፈለገው። ወለማ ቀሩበ ሚን ቡስራ ቡስራ የተባለች ቦታ ላይ ሲደርሱ رآه ራሂቡ بحيرا بحيرا الراهب ያው ራሂብ ብሎ ማለት በአምልኮ ራሱን የጠመደ መንፈሳዊ እንደ መነኩሴ ምናምን እንደምንለው ማለት ነው። ሰዎች ከሃይማኖት ርቀው በነበረበት ሰዓት አብዛኞቹ ጣዖት አምላኪያን ቁሳውያን በሆኑበት ተጨባጭ ላይ ጥቂቶች ነበሩ የአላህ መኖር አምነው ጊዜያቸውን በዒባዳ ያሳልፉ የነበሩት። ከነዛ ውስጥ አንዱ ቡሃይራ ነው። ቡሃይራ አገኛቸው ረሱል ስ ሰለም ከአጎታቸው ጋር ማለት ነው። ፈአክበረ አማሁ ከዛ አቡ ጣሊብን የረሱልን ስ ሰለም አጎት ጠራና ነገራቸው። ምን በማለት ቢአነሁ ሰየኩኑ አክሩ ልአንብያ የነቢያቶች ሁላ መጨረሻ ላይ የሚላከው የመጨረሻው ነቢይ የመደምደሚያ የነቢያት መደምደሚያ ይሆናል ይህ ልጅ ብሎ ትንቢቱን ተናገረ። ይህን ያለበት ምክንያት ዝም ብሎ ያው በደመ ነፍስ የሰጠው ትንበያ አይደለም። ቡሐይራ ያ ቃል የቀደምት ነብያትን መጽሐፍት አንብቧል። ሃይማኖተኛ ነው፣ አቢድ ነው፣ አላህን የሚገዛ ሰው ነው። እና የቀደምት ነቢያትን የእውቀት ቅርስ በደንብ አጥምቶ ስለነበረ ያለፉት ነብያት መጽሐፍት ላይ ደግሞ ሙሐመድ ወይም አሕመድ የሚባል ነቢይ ይላካል የሚለው ትንቢት ተገልጿል። ስለዚህ ባነበበው መሰረት ነው ይህን ምስክርነት እየሰጠ ያለው። ስለዚህ ባህሪያቸውም ያለፉት መጽሐፍት ላይ የረሱሉላ ሰለም ባህሪ ተጠቅሷል። ስለዚህ ረሱልን ስ ሰለም ባህሪያቸውን አየ ሁኔታቸውን አየና፣ የመጨረሻው ነቢይ ይህ ነው ብሎ ለአጎታቸው ለአቡ ጣሊብ ምስክርነቱን ሰጠ። በዚህም ሳያበቃ ቡሐይራ ምን አለ?

እዚህ ጋር ያው መታለፍ የሌለበት ቁም ነገር ስለሆነ አነሰዋለሁኝ። አንዳንዶች በተለይ በተለምዶ ኦሪንታሊስቶች በመባል የሚታወቁት የሙስሊሙንና የምስራቁን ዓለም ታሪክ እያጠኑ እስላምን ለመተቸት ምስራቁን ዓለም ለመተቸት እስላምን ለማጠልሸት ሙከራ የሚያደርጉ አንዳንድ ምዕራባውያን ከሚያነሷቸው ትችቶች እስላምናችን ላይ እስልምና ላይ ረሱል ሰለም የእሳቸውን ነቢይነት እንድንጠራጠር በሚል ከሚያነሷቸው ትችቶች ውስጥ አንዱ ምንድን ነው? ረሱል ሰለ ላ ለም ቁርአንን የኮረጁት ከቡሐይራ ራሂብ ነው ይላሉ። ቡሐይራን አግኝቶ ከእሱ የነገረውን ነው ጽፎ ቁርአን እያለን ያሉ ይላሉ። በጣም የሚያስቅም ነው። ለምን ከተባለ አንደኛ፣ ረሱል ሰለላ ሰለም ከቡሐይራ ጋር ያደረጉት ቆይታ እጅግ በጣም ትንሽ ነው። ይሄን አለ በቀጥታ ተመለሱ። አቡ ጣሊብ ይዘዋቸው ተመለሱ። ይሄ ነው የነበራቸው ቆይታ። በሁለተኛ ደረጃ ረሱል ስ ላ ስለም ማንበብም መጻፍም አይችሉም። አላህ ደግሞ ማንበብም መጻፍም እንዳይችሉ ያደረገበትን ምክንያት ቁርአን ላይ ቁልጭ አድርጎ ነግረናል። ረሱል ላ ማንበብና መጻፍ ቢችሉ ኖሮ ቁርአንን የጻፍከው አንተው ነህ በእጅ የሚል ትችት ሊሰነዘር ይችላልና ይሄን ትችት ማቅረብ እንዳይችሉ በሩን ለመዝጋት ነው አላ ዘ ወጀል ይሄን ያደረገም በሶስተኛ ደረጃ ይሄ ትችት ቦታ ሊኖረው እንደማይችል የሚጠቁመን በጣም የሚያስቅ ትችት መሆኑን የሚጠቁመን አንደኛ፣ ረሱል ሰለላሁ ዓለይሂ ወሰለም ነቢይ ተደርጎ የተላኩት የ40 ዓመት ጎልማሳ ከሆኑ በኋላ ነው። ቡሀይራን ያገኙት አንዳንዶቹ ዘጠኝ ዓመት ላይ ሲሆኑ ነው ብለናል፣ እንደ ጸሐፊው አቋም። ብዙ የሲራ ጸሐፍት ደግሞ እንደሚሉት ረሱሉላ ሰለም የ12 ዓመት ልጅ እያሉ ነው። አስቡት! ይሄን ሁሉ ዓመታት ከቆዩ በኋላ በዛች ቅጽበት ውስጥ ሰላሳውን ጁዝ ወደ 214 ምዕራፍ የሚሆነውን ቁርአን ኮርጀው ከቡኃይራ ጽፈዋል ብሎ ማለት የዋህነትና የሚያስቅ ነው። ለትችት መቅረብም አልነበረበትም። ነገር ግን ምን ያህል በጣም የወደቀ ትችት መሆኑን እንድንረዳ ነው ይህን ሀሳብ የማነሳው። ስለዚህ ረሱል ላ ሰለም የአስራ ሁለት ዓመት ወጣት እያሉ ቡኃይራን ለአጭር ቅጽበት ዚግባ የሚባል አልነበረም የነበራቸው ቆይታ እየባህሪያቸውን ጀርባቸው ላይ ያለውን ምልክት ምናምን አየ ይሄ ነብይ ነው ከቀደምት ነቢያት መጽሐፍት ላይ የተነገሩ ባህሪያት በሙሉ ይህ ልጅ ላይ አይቻለሁኛ ነቢይ ይሆናል ብሎ ምስክርነትን ሰጠ በጣም የሚገርመው ነገር ደግሞ ይሄ ትችት ትክክል ነው ብለን አምነን ብንቀበል ራሱ አያስኬድም? ለምን ከተባለ ነቢይነታቸውን ቡሀይራ ራሱ መሰክሯል ማለት ነው ይሄ ራሱ በቂ ነበረ ነገር ግን ምንድን ነው

የመጽሐፍት ባልተቤት ወይም ደግሞ ኦሪትና ወንጌል ላይ ተጠቅሰዋል። የረሱ ሰለም መጨረሻ ላይ የሚላከው ነቢይ ባህርያት በሚል የተጠቀሱ ባህርያት አሉ። እነዛም ባህርያት በሙሉ ረሱ ላ ሰለም ላይ አየ፣ አመሳከረ። በተጨባጭ ሲያይ ነቢይነታቸውን አረጋገጠ። አቡጣሊብ ራሱ አያውቅም ነበር። ሀታ አቡጣሊብ ሳይሆን ረሱ ሰለም ራሳቸው አያውቁም ነበር። ለነቢይነት የታጩ ሰው መሆናቸውን አያውቁም ነበር። አርባ ዓመት ሲሞላቸው ነው ሒራ ዋሻ ውስጥ በጅብሪል አማካይነት ነቢይ ተደርገው መታጨታቸውን የተበሰሩት ማለት ነው። ጥያቄዎችን በማንሳት እስካሁን ያነሳናቸውን ወይም የተማማርናቸውን ትምህርቶች ምን ያህል እያስታወስን ነው የሚለውን እንገምግም። የመጀመሪያው ጥያቄ ቢማዛ ካነ የሽተግሉ ፊ ሲቀሪሂ ረሱል ስ ስለም ልጅ እያሉ ምን ነበር የሚሰሩት? ምን አይነት ስራ ላይ ነው የተሰማሩት? ጥያቄ ቁጥር ሁለት መታሳፈረ ኢለ ኢለሻም ወደ ሻም የተጓዙት መች ነው፣ ወይም ደግሞ የስንት ዓመት ልጅ እያሉ ነው? ጥያቄ ቁጥር ሶስት ማዓመን ሳፈር ወደ ሻም ያደረጉት ጉዞ ከማን ጋር ሆነው ነው? ጥያቄ ቁጥር አራት መን ረአሁ ፊ ሰፍረትህ ልኡላ የመጀመሪያው ጉዟቸው ሰፈራቸው ላይ ከማን ጋር ነው የተገናኙት? ቀጣዩ ጥያቄ ማዛ አክበር አክበረ አማ ይህ ረሱልን ስ ሰለም ያገኘው ግለሰብ ለአጎታቸው ምን ብሎ ነው የነገረው? ቀጥሎ ያለው ጥያቄ ማዛ ጠለበ ሚንሁ ምንስ ነው የፈለገው? ምን እንዲያደርግ ነው የጠየቀው ለረሱል ሰለም አጎት? የመጨረሻው ጥያቄ ቢማዛ ስተደለ አላ ኑቡወትህ የረሱልን ሰለላሁ ዓለይሂ ወሰለም ነቢይነት አረጋግጦ ሲመሰክር መረጃው ምን ነበር? ይህ ግለሰብ እነዚህን ጥያቄ ከመለሳችሁ የዛሬው ትምህርታችንን በደንብ ተከታትላችኋል ማለት ነው። እነዚህ ጥያቄዎች ከተመለሱ በኋላ የዛሬውን ትምህርት ማጠቃለያውን ኢንሻአላህ። ወደኋላ መለስ ብዬ ለማስታወስ ሞክራለሁኝ። አልኹላሳ በሚለው ርእስ ስር ማጠቃለያ ማለት ነው፣ ኮንክሉዥን ማለት ነው። ካነ ፊ ሲገሪሂ የርዓለ ገነም ሊአህሊ መካ፣ የአላህ ምልክተኛ ልጅ እያሉ መካ ውስጥ ላሉ የፍየል ባለቤቶች እረኛ በመሆን ፍየልን በመጠበቅ የልጅነት ጊዜያቸውን አሳልፈዋል። ሁለተኛው ማጠቃለያ ወሳፈረ ኢለ ሻሚ መዓዓሚሂ ከአጎታቸው አቡ ጧልብ ጋር በመሆን ወደ ሻም ተጉዘዋል። ወህወ ብኑ ነው ሚሉት ጸሐፊው የዓመት ልጅ እያሉ ነው ሚሉት እደሌሎች የሲራ ጸሐፊዎች ደግሞ 12 ዓመት ልጅ እያሉ ነው ጉዞ የተካሄደው አቡ ብኑ 3 1 የሚለውንም እዚ የ13 ዓመት ልጅም እያሉ የሚልም አቋም አለ። ወረአሁ አርራሂቡ ቡሐይራ ቡሐይራ የተባለው የአላህ ባሪያ ሃይማኖተኛ ግለሰብ ረሱልን ሰለላሁ ዐለይሂ ወሰለም በአካል አግኝቷቸዋል። ሻም ላይ በሚያደርጉት ጉዞ ቡስራ የተባለ ቦታ ላይ ማለት ነው። ወዓረፈ ፊህ ዓላማት ኑቡዋ የነብይነት ምልክቶችን እሳቸው ጋር አይተዋል። ባህርያቸውን እንዲሁም ደግሞ ጀርባቸው ላይ ያለውን የነቢይነት ማህተም ካተም እነዚህም በሙሉ አይቶ ነቢይ መሆናቸውን መስክሮላቸዋል ማለት ነው። ይሄን ይመስላል እስካሁን ያየነው ትምህርት። ቀጥሎ ያለው የትምህርታችን ርዕስ የሚሆነው ገጽ 15 ላይ ያለው ሰፍረት ሁሳኒያ ኢለሻም ወደ ሻም ያደረጉት ሁለተኛው ጉዞ። ከአሁን በፊት ያየነው የመጀመሪያው ወደ ሻም ያደረጉት ከአጎታቸው ጋር ያደረጉት የመጀመሪያው ጉዞ ነው። በዚህ ደርስ ላይ የሚጠቀሰው ወደ ሻም ያደረጉት ሁለተኛው ጉዞ ነው። ይህንን ግን እዚህኛው ደርስ ላይ ማንሳት አንችልም፣ ሰዓትም እያለቀ ስለሆነ በቀጣዩ ክፍል ላይ ስለዚህ ርዕስ ራሳችሁን አዘጋጅታችሁ ትመጣላችሁ። እንሻ አላህ በስፋት በቀጣዩ በአዲስ ደርስ ላይ የምናየው ይሆናል።